ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሊ ተከታታዮች ሰላማችሁ ይብዛልኝ። ብሩኬና ሀይሚ እንዲታረቁ ሁላችንንም እንፈልጋለን። ነገር ግን ለላሞቹ ገንዘብ አዋጥተን ሳር ወይንም የጭድ መግዛት አለብን የሚል አሳብ አንስተዋል አብዛኞቹ። እኔም ያንን ሀሳብ ስለደገፍኩትኝ ሐሳቤን ለማጋራት ብቅ ብያለው። በራሴ ፔጅ ላይ ማለት ነው። ነገር ግን ለላሞቹ ሳር ብቻ አይደለም መግዛት ያለብን፣ ሁለት ላሞችን አፋቸውን በፕላስተር ማሸግ አለብን። እንደገና ደግሞ ለላሞቹ በረት ማዘጋጀት አለብን። በረት ውስጥ መቆለፍ አለብን። እነሱ በበረት አልተቆለፉ። እያደረጉ ያሉት የህፃን ስራ ነው። እነሱ ትልቅ ናቸው። እያደረጉ ያሉት ነገር የህፃን ስራ ልጁን የልብ የልብ እየሰጡ ምንም ልጆቹ ሰላም እንዲያወርዱ አላደረጉም። የሀይም እየህቶች ናቸው፣ ምናምን ነገር እየበጠበጡ ያሉት ይላሉ። እነሱ ምንም አላደረጉም። እንዲያውም እንደነሱ ታጋሻለን እንዴ! እየበጠበጡ ያሉት የብሩኬ ላሞች ናቸው። ብሩኬ ለላሞች ክሳ አርግዛ ወይንም እኛ ገንዘብ አዋተን እንገዛለን ሰላም እንድታገኙ ከፈለጋችሁ ማለት ነው። ሌላው ነገር ደግሞ ሀይሚ በቅኔ የሆነ ታይም ላይ በእድምለታ መግቢያ ላይ እንዲህ ብላ ነበረ፣ ፍቅርና መውደድ ይለያያል። ነገር ግን እነሱ ከልባቸው ቢወዱ ኖሮ ከልባቸው ቢያፈቅሩ ኖሮ አይቀያየሩም ነበረ። ፍቅር አይቀየርም፣ መውደድ ግን ይቀየራል ስትል ብሩኬ አንገቱን ደፋ አደረገ። ይሄ ቅኔ ለእኛ ወይንም ለእናንተ ለኦዲየንስ አይደለም። በቅኔ ለብሩኬ ነው እየተነገረ ያለው። አንተ እኔን አፍቅረኝ ቢሆን በእኔ ላይ አትቀያየርም ነበረ። እንደፈለክ ሴትን ይዛህ አትመጣም ነበረ። ስለምትወደኝ ነው ስለምትወደኝ ነው የምትቀያየርብኝ ነው። ቅኔው ማለት ነው አቶ ብሩክ ተገባክ ተተረዳክ እስቲ ተደረሰ ይሄ እና ያንተ ላሞች ጥሩ ነገር ላንተ አያደርሱም የሚያደርሱት መጥፎ ነገር ነው እየቀነጣጠቡ ለምን ጥሩ ነገር ግን አያደርሱልህም ጥሩ ነገር አድርሱልኝ እኔ መጥፎ ነገር አልፈልግም ብለህ ንገራቸው እና በቅኔ እየነገረች ነው ነገሩ እኮ እሷ እንደዛ ስትል አንተ አፍረህ አንገትህን ደፋ አደረግ ዛት ሚንስ ሃይሚን ተወዳታለህ እንጂ አታፈቅራትም ማለት እኮ ነው ልጅቷ እኮ በቅኔ ሁል ጊዜ እኮ እንደነገረችው ነው። ነገር ግን ልጁ አልተረዳም አሁንም ማለት ነው። ሌላው ነገር ደግሞ ሁሉም ሰው የሴት ጓደኛ፣ የወንድ ጓደኛ ሊኖረው ይችላል። ነገር ግን ሁሉም አግባብ አለው። እኔ ይሄንን ነገር እንደው ከጓደኝ ጋራ ነው ያወራንበት። እንደው ቃልዬ፣ ሁሉም ነገር እኮ በአግባቡ ሲሆን አሪፍ ነው፣ ሁሉም ነገር በመጠኑ ሲሆን አሪፍ ነው ምናምን ነገር ስትል እኔ ሀሳቧን ደገፍኩት። እውነት ለመናገር ያክል ያከለና ሁሉም በመጠኑ ሲሆን በጣም አሪፍ ነው። እውነቴን ነው የምላችሁ። አሁን እኛ ብሩኬን ሀይሚ የሚታረቁበትን መንገድ በጣም እኛ እየፈጠረን ነው፣ ምናምን እየለፋን ነው፣ በዚህም በውስጥም ግን ምን መሰላችሁ? ብዙ ስህተቶች ይደራረባሉ። ሀይሚ እንዳለችው ማለት ነው፣ አንዱን ስህተት ሳያልቅ በስህተት ላይ ስህተት ይደራረባል። አቶ ብሩክ ማለት ነው እንጂ እህኔ እነሱ ይታረቁ ነበረ። ነገር ግን እዛች ጋር እንደጠቀስኩላችሁ የሴት ጓደኛ እንደዛው በልኩ ሲሆን በልኩ ሲሆን፣ እዚች ጋ አባባሌ ምን መሰላችሁ አሁን እኔ አንድ ቤስት ፍሬንዴ ነው እያልኩኝ ከፍቅረኜ ጋራ የማሳየውን ነገር እዚ ጋ፣ ለምሳሌ አሁን እኔ መደነስ ከፈለግኩኝ ከፍቅረኜ ጋራ ነው የምደንሰው ሚዲያ ላይ አሁን ብሩኬ ሶስና ቤስት ፍሬንዶ ነች ነገር ግን ልክ እንደ ፍቅረኛ ሳልሳ ዳንስ ደንሰዋል ይሄ የፍቅረኛ ናይት ፕሮግራም ላይ ምናምንም ሊሆን ይችላል እንደዚ አይነት ጭፈራ የሚጨፈረው እሱ ግን ከእሷ ጋራ መስመር አልፎ ጨፍ ደነሰ ነገር ግን ሁሉም ነገር በልክ ሲሆን መስመር ሳይስት ቢሆን አሪፍ ነው ሌላው ነገር ደግሞ ይቺ ሶሲ ኮልታፊት በተደጋጋሚ አሁን እንትና ዋጋ ፍፄ ጋር የምትሄደው ፍጼን ፈልጓት ፍጼ ፈልጓት፣ ወይንም እሷ ፍጼን ፈልጋ አይደለም። በቃ የብሩኬን ስም ሙሉ ለሙሉ ለማጥራት ነው፣ አለቀ። ይሄው ነው እየተፈጠረ ያለው እና እሷ ደግሞ ዳኒን ለማናደድ እንጂ፣ ይሄ ማን ነው ይሄ ፍጼ እሷን ፈልጓት አይደለም። ግን ብዙ ነገሮች እንሰማለን፣ ብዙ ነገሮችም እናያለን። ግን ሰው ከስህተቱ ሲንትን ሲል ነው ሲማር ነው። አሁን ሀይሚ ቅዱስን እንደነገርኳችሁ እኔ ደጋግሜ ነው የምነግራችሁ ፈልገው አይደለም። በቃ ብሩኬን ለመፈተን ነው። ቅዱስ እንደነገርኳችሁ ንግግር አዋቂ ነው። በጣም ስማርት ነገር ነው፣ ዝም ብዬ ሳየው ማለት ነው። እና አለ የለም በቃላቶች ልጁን እንትን ይለዋል በቃላቶች ልጁን እየረተው ነው እዛ ጋ ያለው ማለት ነው። ቅዱስ ብሩኬን እና ለዛ ነው እንጂ ንግግር አዋቂ ስለሆነ ነው እንጂ አፍቅረው ፈልገው ምናምን አይደለም። ከተመለከታችሁ ሀይሚ ብሩኬን ነው የምታፈቅረው፣ እውነቴን ነው የምትወደው። እሱ ግን እንደዛ ሊሆንላት አልቻለም። ማለት እንደ እሷ ሊሆንላት አልቻለም። ለምን እንደሆነ ባናቅም እንግዲህ ራሱ ልቡ ውስጥ ያለውን ምን እንደሚያስብ አናቅም እሱ ነው የሚያውቀው። እና ለላሞቹ ሳር መግዛቱን ግን እንዳትረሱት፣ አደራ አደራ። እነሱ አፋቸው ከተያዘልን እነዚህ ልጆች ሰላም ያወርዳሉ ብዬ አስባለሁ። ምክንያቱም እነሱ ናቸው የፈለከው አስየጋሁን እንደፈለከው ምናምን